ልክ እንደ ልጃችን ነው። ይህ ድልድይ ልክ እንደ ምስታችን ነው። ልክ እንደ አባታችን ነው። ምን ያየው የድልድዩ ዲፌክት ሳይሆን የላውንቺንግ ኖዙ ላይ የነበረው ዲፌክት እንደሆነ ነው ለማወቅ የተቻለ። አሁን እየገፋን ባስገባን ቁጥር ክብደቱ እዚች አሁን ላውንቺንግ ኖዛ ትንሿ ድልድይ ላይ እየጨመረ እየጨመረባት ሄዶ መጨረሻ ላይ አልቻለችም። ተሰበረች። ዲቴይል ዲዛይን እኛን አይመለከትም። በትራይ እንዲረብ ነው የተሰራው፣ እና ረጅም ጊዜ የወሰደብን አንዱ እሱ ነው። ቻሌንጁም እሱ ነው። ኮምፕሊት ዲዛይኑ አለ ወይ ካልከኝ፣ እንግዲህ የተወሰነው እንደ ማግኘት የምንችለው ዲቴይል ድሮይን ከሌለው በግምት ከሆነ የሰሩት ኮንክሉዥኑ በግምት ነው ማለት ነው። ማንን ነው ተጠያቂ ያደረገው? ይሄ ተጠያቂ ሚስተር ኤክስ ነው ሚስተር ዋይ ነው ልል አልችልም። በሀገሪቱ የመንገዶች እድገት የድልድዮች ግንባታ ከልማት ፕሮግራሞች ተነጥሎ አይታይም። ረዣዥም ድልድዮች በተለይም እስከ 400 ሜትር በላይ ርዝማኔ ያላቸው ድልድዮች ተገንብተው አገልግሎት በመስጠት ላይ ናቸው። የሸርኮሌ አባይ ድልድይ 355.7 ሜትር፣ የደደቢት አዲረመስ ተከዜ ድልድይ 424 ሜትር፣ የባምቡዴጁን አባይ ድልድይ 355 ሜትር በርዝመትና በዘመናዊነት መሻሻል ከታየባቸው ድልድዮች መካከል ናቸው። በሺህ ዓ.ም ምረት ግንባቱ የተጠናቀቀው የህዳሴ ድልድይም አንዱ ማሳያ ነው። በዲዛይኑ ዘመናዊ የሆነው ይህ ድልድይ በርካታ የአገሪቱ ክፍሎችን የሚያስተሳስር ነው። በ2007 ዓ.ም ምረት ከአዲስ አበባ ጅቡቲ በአዋሽ ወንዝ ላይ የተገነባው የአዋሽ ድልድይም እርዝመቱ 145 ሜትር ሲሆን 48 ቶን የመሸከም አቅም ያለውና በአንድ ጊዜ ሁለት ተሽከርካሪዎችን የማሳለፍ ብቃት እንዲኖረው ተደርጎ የተገነባ ነው። በግንባታቸው አሰራርም ዘመናዊነትን የተላበሱ የቡሬ ነቀምት አባይ ድልድይ፣ የተንታ ወገል ጤና በሽሎ ድልድይና ሌሎችም በሀገር ውስጥ የሥራ ተቋራጮች ሰርቶ ማሳየት የተቻለበት ደረጃ ላይም ተደርሷል። በሀገሪቱ እስከ 1984 ዓ.ም ድረስ 2020 ድልድዮች ከ1.5 ቢሊየን ብር በላይ ወጪ የተገነቡ ሲሆን ባለፉት 25 ዓመታት 1781 ድልድዮች ከ258 ቢሊየን ብር በላይ ወጪ መገንባታቸውን ከኢትዮጵያ መንገዶች ባለሥልጣን የተገኘው መረጃ ያመለክታል። በደቡብ ኦሞ የተገነባው ድልድይም እንደ ሌሎች ድልድዮች ዘርፈ ብዙ ኢኮኖሚያዊና ማህበራዊ ጠቀሜታ ያለው ፕሮጀክት ነው። የድልድዩ ርዝመትም 128 ሜትር ሲሆን ግንባታው በ1996 ተጀምሮ በ2008 ተጠናቋል። የደቡብ ኦሞ ድልድይ ከአዲስ አበባ በ850 ኪሎ ሜትር ርቀት በደቡብ ኦሞ ዞን በዳሰነች ወረዳ ኦሞራቴ ከተማ ከ300 ሚሊየን ብር በላይ ወጪ እየተገነባ ያለ ተገጣጣሚ የብረት ድልድይ ነው። የድልድዩ መገንባት በአካባቢው ባለው ሰፊ ለም መሬቶች የሚካሄዱ የኢንቨስትመንት ሥራዎችንም ያቀላጥፋል። ለኩራዝ ስኳር ፋብሪካ የሥራ እንቅስቃሴና ለተሽከርካሪዎች ምቹ የሥራ ሁኔታንም ይፈጥራል። አገሪቱን ከኬንያና ከደቡብ ሱዳን ጋርም ያገናኛል። የድልድዩ ርዝመት 128 ሜትር የሆነውና ሀገራዊ ፋይዳው ትልቅ የሆነው ድልድይ ግንባታው በ1996 ዓ ም ተጀምሮ በሁለት ዓመት ጊዜ ውስጥ እንደሚጠናቀቅ የታቀደ ፕሮጀክት ነበር። ነገር ግን የድልድዩ ግንባታ ላመታት ዘግቷል። በግንባታ ሂደት ላይም ወድቆ እንደነበር መረጃዎችና ማስረጃዎች ተገኝተዋል። በግንባታው የመጀመሪያ ምዕራፍ የድልድዩን የመሰረት ስራዎች ለማከናወን ሚድሮክ ፋውንዴሽን ስፔሻሊስት ከ63 ሚሊየን ብር በላይ ለሁለተኛ ምዕራፍ ደግሞ የብረት ድልድዩ የመገጣጠምና የማስቀመጥ እንዲሁም የመዳረሻ መንገድ ስራዎች በብር 54 ሚሊየን ብር በላይ ከመንገዶች ባለስልጣን ጋር ውለታ መግባቱን ሰነዶች ያመለክታሉ። የመጀመሪያው ምዕራፍ የመሰረት ስራውን በየካቲት 2001 ዓ.ም ሲጠናቀቅ በሁለተኛው ምዕራፍ የድልድዩ ስራ በመከናወን ላይ ሳለ በ2003 ዓ.ም ድልድዩ ሊወድቅ ችሏል። ለምን? በጉጉት እየጠበቀ ነገር ከዛሬ ዛሬ ያው ተሻግሮ እዛ ላይ ቁጭ ይላል የሚል ነበር። እንትን ልክ ባለ ሰላሳ 33 ሜትር 40 ሜትር አካባቢ ሲደርሰው ወደቀ። አዘን በጣም ይታዘን። ግን ከመወደቁ በፊት ምን ያው በማን እንትን ይሁን ቆሞ ነበር። ከዛ በኋላ ደግሞ ስራው ሲጀምር ደግሞ ወደቀ። ወርቆ ዛ ውስጡ ነበር። እንዲሁ በመሰራት ላይ ያለ ሞር አሁን ምን የሀይል ችግሮች ውስጥ እንዳሉ ባናውቅም በቴክኒክ ችግር ምክንያት ነው የወደቀ የሚል ነገር አለ። ስለዚህ አሁን እኛ ያንን ነው አሁን እነሱን ቀርበ የምንጠይቅበሳ ላይ ያንን ነገር ነበር እየሰማ ነው። በቴክኒክ ችግር ምክንያት ነው አሁን ይህ ሁሉ ችግር የደረሰ የሚል ነገር ነው ያደረሰው ውስጥ ያለው ብቻ በደንብ ኦፕንሊ እየተነገረ ነገር ያለ ልክ እንደ ልጃችን

የተገጣጣሚው ብረት በ1982 ዓ ም ከእንግሊዝ ሀገር ካለንደር ሃሚልተን ከሚባል የብረታብረት ማምረቻ ካምፓኒ መገዛቱ ይነገርለታል። የመንገዶች ባለሥልጣንና የብረት ድልድዩ የመገጣጠም ስራ ሰብ ኮንትራክት ያደረገው ካሳ ጠቅላላ ተቋራጭ ለድልድዩ መውደቅ ምክንያት ላነሳንላቸው ጥያቄ የተገጣጣሚ ብረቱ አምራች ችግር ነው ይላሉ። የድልድዩ ላንቺንግ ኖዝ ሜምበር ላይ ተገቢው ጥንካሬ ሳይኖር በመቅረቱ እንደሆነ ነው የዲዛይን አሴስመንት ወይም የዲዛይን ሪቪው ያሳየን ማለት ነው። ሶ የድልድዩ ዲፌክት ሳይሆን የላውንቺንግ ሎዙ ላይ የነበረው ዲፌክት እንደሆነ ነው ለማወቅ የተቻለው። ድልድዩ የወደቀበት ምክንያት ፓናል ኦፍ ኤክስፐርቲስ እንዳቀረቡት በማኑፋክቸረሩ መጀመሪያ ካለንደር ሀሚልተን የሚባል ድርጅት ሲያመርቶ የላውንቺንግ ኖዝ እና ዋና የብረት ድልድይ የሚገጣጠምበት መንበረ የሚባል የፍሬሙ ከፍተኛ ጫና በሱ ላይ በመድረሱ የመሸከም አቅሙን ያጣና በዛ ምክንያት የሚወደቀ ነው፣ ፓነል ኦፍ ኤክስፐርቶ ሪፖርቱ ላይ የቀረቡ ያ ማለት ችግሩ የነበረው የማኑፋክቸረሩ ላይ እንደሆነ ድልድዩ የወደቀበት ምክንያት እንግዲህ እዚህ አሁን ላውንቺንግ ሜትር በሚባለው አንደኛ ዋናው ድልድይ አለ። እሱ ወደ ዘጠኝ ሜትር ይሆናል ከፍታው። ከፊቱ ደግሞ የሚገጠም ላውንቺንግ ኖዝ የሚባል አለ። እሱም እራሱ ድልድይ ነው፣ አቃራቢ ወይንም ደግሞ ላውንች የሚደረግበት ወይንም ደግሞ ማሸጋገሪያ አይነት ነገር ነው እና ያቺኛዋ ደግሞ እሷ ደግሞ አነስ ያለች ድልድይ ነች ወደ አራት ነጥብ አምስት ሰባት ሜትር ከፍታ ያላት ነው። ኦልሞስት የዚህኛው ግማሽ ያክል ማለት ነው። እና የእሷ ጠቀሜታ ምንድን ነው? እዛ ከደረሰ በኋላ የእሷ ጫፍ እዛ ከደረሰ በኋላ ከዛ ያው እየገፉ እየገፉ ለመውሰድ ነው። አሁን እየገፋን ባስገባን ቁጥር ክብደቱ እዚች አሁን ላንቺ ኖዟ ትንሿ ድልድይ ላይ እየጨመረ እየጨመረባት ሄዶ መጨረሻ ላይ አልቻለችም፣ ተሰበረች። ማንነታቸው እንዲገለጽላቸው ያልፈለጉ በሥራው ተሳታፊ የነበሩ ባለሙያ በፎቶግራፍ አስደግፈው እንደገለጹልን የድልድዩ የመገጣጠሚያ ማንዋል በሚያዘው መሠረት የድልድዩ ሚዛን የሚጠብቅ ወይንም ካንቲሎጁ መቶ ቶን ተለክቶ መቀመጥ እንዳለበት ይገልጻል። ይሁን እንጂ በሥራ ላይ የተጠቀሙበት ክብደት በእንጨት ርብራብ ላይ በማዳበሪያ የተሞላ አሸዋ ሲሆን አሸዋው ደግሞ ዝናብ ሲዘንብ ክብደቱ የሚጨምር ሲደርቅ ደግሞ ክብደቱ የሚቀንስ እንዲሁም ማዳበሪያው በመቀደዱ አሸዋ ስለሚያፈስ በመሆኑ ወጥ የሆነ ወይንም የማይቀያየር ክብደት መጠቀም ሲገባቸው ባለመጠቀማቸው ለድልድዩ መውደቅ መንስኤ መሆኑን ይናገራሉ። አሁን አሸዋም እንበለው ምንም የሚሰጥህ ምንድነው ካውንተር ዌት ነው ፕሮቫይድ የሚያደርግህ። በዚህ በኩል ክብደት አለ፣ ያንን ካውንተር ለማድረግ ነው የምትጠቀምበት አሸዋ ከሆነና መቶ መሆን ሲገባው እንዳልከው ዝናብ ዘንቦ ሞይስቸር ይዞ መቶ 50 ከሆነ 28ን አይሻግሯትም ነው። እንግዲህ እንደዛ ከሆነም በሌላ በኩል ባላንሱን ይስታል ነው። በጣም ክሪቲካሊ ክብደቱን የሚቀይርበት ሁኔታ ከተፈጠረ እዛው ስቴጅ ላይ እንግዲህ እቺ ነገር ለማቆም የሆነ ክብደት ታስቀምጥባታል። ያ ክብደት ትክክለኛው ክብደት ካልሆነ እንደዚህ ካለና ከሄደ በኋላ አይደለም የምናየው፣ እዛው ስቴጅ ላይ ይሄ ነገር ቲፕ ያደርጋል ማለት ነው። ያ ነገር አልተፈጠረም። ካልተፈጠረ ያ ችግር ሆኗል ብሎ ማሰቡ እንግዲህ ከሎጂክም አንጻር ከባድ ነው የሚሆነው ማለት ነው። ከውጭ የገባው ይህ ተገጣጣሚ የብረት ድልድይ ግንባታው ከመጀመሩ በፊት በኮምፒውተር ሞዴል ተደርጎ በባለሙያዎች ለምን እንዲፈተሽ አልተደረገም ስንል ለባለስልጣኑ ኃላፊዎችም ጥያቄ አቅርበንላቸዋል ሲገዛ ከታወቀ ኢንተርናሽናል ድርጅት ነው የሚገዛ ስለዚህ ያ የተደረገበት ሁኔታ አለ በሌላኛው መልኩ ደግሞ ቅድም እንዳልኩም ኦሬዲ በደንብ ቼክ አርጓል ማኑፋክቸሩ ብሎ ስለሚያስብ ባለስልጣኑ ከዚህ በፊትም ይህንን ቼክ የሚያደርግበት ኦር ቴስት የሚያደርግበት ሁኔታዎች አልነበሩ ትሬንዱም አልነበረም። ብሪጅ ሞዴል እያደረጉ እያንዳንዷን ዝርዝር ምንድናት የሚለውን ለማየት የሚያስችል አቅም በኢመባ በሀገርም በዓለም አቀፍ ደረጃ እየተፈጠረ የመጣው ከጊዜ በኋላ እንደሆነ ነው የተረዳ ነው። የብረት ድልድዩን ለመገጣጠም ከሚድሮክ ፋውንዴሽን ስፔሻሊስት ሰብ ኮንትራክት ያደረገው የካሳ ጠቅላላ ተቋራጭ ባለቤቱ አቶ ካሳ ለሙ በበኩላቸው በየደረጃው ያለው አካል አስቀድሞ ብረቱ እንዲፈተሽ ባለማድረጉ ለድልድዩ መውደቅ ምክንያት መሆኑን ይገልጻሉ። ሁሉም በተዋረድ ቢያደርግ ጥሩ ነበረ ነው። ቢያረጋግጡ ይሄ ሁኔታ አይፈጠር ነበር። ባለስልጣኑ ማንን ነው ተጠያቂ ያደረ? ይሄ ተጠያቂ ሚስተር ኤክስ ነው፣ ሚስተር ዋይ ነው ልልን አልችልም የማን ነው። በአጠቃላይ እንግዲህ የማኑፋክቸረሩ ችግር እንደሆነ ነው አንደስታንድ ያደረግ ነው። ብሪጁን ሰፕላይ ያደረገው አካል እንግዲህ ያንን በትክክል ዲዛይን አድርጎ ያስረከበበት ሁኔታ እንደሌለ ነው እንግዲህ በግልጽ ለማየትም ለማረጋገጥም ተደረገው ማጣራት የተቻለው ማለት ነው። በፕሮጀክቱ ስራ ላይ ተሳታፊ የነበሩ የመስኩ ሙያተኛ ግን በባለስልጣኑ የተሰጠው ምላሽ ትክክል እንዳልሆነ ነው የሚናገሩት። ይሄ ድልድል ድልድይ የወደቀው ላውንች ሲደረግ ነው። ላውንች ሲደረግ ከወደቀ በኋላ የአምራችሁ ስህተት ነው ተባለ። የአምራቹ ስህተት አለበትና ያለበትም የሚለውን ዶክመንቱን ማስቀድሞ ሪቪው ማድረግ አስቀድሞ ማየት ነበረበት አሰሪው መስሪያ ቤት የአሰሪው ነው ተብሎ ከታወቀና ከታመነበት ደግሞ ለምን እንዲነሳ አደረገው? ለምን እንዲነሳ ማንሳት ፈለገ? አምራቹ ድርጅት የተሳሳተ ከሆነ የተሳሳተ ዲዛይን ያለው ደግሞ እንዲወድቅ ነው፣ ደግሞ የመንግስትና የህዝብ ሀብት እንዲባክን ነው። ለምንድን ነው እንደዛ ከሆነ ተመልሶ እንዲሰራ የፈለገው? ይህም መጠየቅ ያለበት ጥያቄ ነው። ኃላፊነት የሚሰማው ከሆነ መጀመሪያውኑ ሰነዱን መመርመር ነው። ትክክል አይደለም፣ ይሄ የአምራች ችግር አይደለም ብሎ ወደ ድምዳሜ መድረስ። ሁለተኛ ነገር ደግሞ ወደ ድምዳሜ ይሄን ከደረሰ በኋላ ነው መነሳት አለበት ብሎ መወሰን የነበረበት። ከአላማው ጋርም ደግሞ አያይዞ መመለስ ነበረበት። ይሄ ድልድይ ዋና መንገድ ነው፣ ኢትዮጵያና ኬንያን የሚያገናኝ ነው። ስለዚህ በዛ ደረጃ ትኩረት ተሰጥቶታል ማለት ነው። ባለስልጣኑ ለድልድዩ መውደቅ ማንንም አካል ተጠያቂ ሳያደርግ የወደቀውን ድልድይ ለማንሳትና ለማጠናከር የካቲት 2004 ዓ ም ፓን አፍሪካን የተባለ አገር በቀል ድርጅት ከቪኤስኤል ሚድል ኢስት እና ከዲኤንሲ ዲዛይነር ከተሰኘ የውጭ ድርጅቶች ጋር የ47 ሚሊዮን ብር በላይ የሥራ ውል ስምምነት ተፈራርሟል። በስምምነታቸው መሠረትም ኩባንያዎቹ ሥራ በሚጀምሩበት ወቅት ለሥራው አስፈላጊ የሆነውን ዝርዝር ድሮዊንግ ዲዛይን ዶኩሜንቶች ፈልገው ለባለስልጣኑ ጥያቄ ቢያቀርቡም እንዳልተሰጣቸው ነው የሚናገሩት። ዲታይል ድሮይንጉ ስላላገኘ እዚህ በሀገራችን ላይ ነው በትራይ እንዲደርስ ሰብተን ከዛ ደግሞ ኮል እዛ ቀዳዳው አካባቢ ላይ ረስት እንዳያደርግ ኮልድ ጋልቫናይዜሽን በዚህ በሀገራችን ላይ ተጠቅመናል። ይሄ ኮንትራት ከመፈረሙ በፊት ዲታይል ድሮይንግ ወይም ደግሞ ዲዛይን ተጠይቋል። ከመፈረሙ በፊት የመንገዶች ባለስልጣን የደቡብ ዲስትሪክት ይህንን በዝምታ ነበር ያለፈው። በቃል በምንገናኝበት ጊዜ ግን ያለውን ዶክመንት በሙሉ እንሰጣችኋለን የሚል መልስ ነበር የተሰጠን። በተለይ ደግሞ እኔ የወከልኩት በዚህ ወደዚህ ስራ እንዲመጣ ያደረግኩት የውጭ ካምፓኒ ይህንን በዝርዝር ጠይቋል። በሚጠይቅበት ጊዜ ፍቃደኞች ነበሩ ለመስጠት እንሰጣችኋለን ብለውናል። ግን በኋላ አልሰጡንም። ከተፈረመ በኋላም ይሄ ነገር በድጋሚ ጠይቀናል። ይህ አሁንም አልተገኘም፣ አልሰጡንም። የባለስልጣኑ ምክትል ዋና ዳይሬክተር ለፓን አፍሪካ በቁጥር ዲዲ 1 ዝባር 24 ዝባር 8 ዝባር 95 እንደ ኤውሮፓውያን አቆጣጠር በቀን 23 ዝባር 08 ዝባር 2012 በጻፉት ደብዳቤ ዝርዝር ድሮዊንግ ዲዛይኑ እንደሌላቸው ነው ያሳወቁት። በተመሳሳይ የመሰረት ስራዎችና የብረት መገጣጠም ስራዎችን የወሰደው ሚድሮክ ፋውንዴሽን ስፔሻሊስት ዋናው ዲዛይን ከባለስልጣኑ እንዳልተሰጠው ነው የገለጸው። እኛ ዲቴይል ዲዛይን እኛን አይመለከትም። ምክንያቱም እቃው ቅድም እንዳልኩኝ ብረቶቹ መጥተዋል፣ ተቂ ነው፣ ፕሪፋብሪኬት ናቸው፣ ተገጣጥመው የመጡ ናቸው። እዚህ መገጣጠም ነው ተዳይቶ የመጡትን እንጂ እያንዳንዱ ሰክሽን ፋብሪኬሽን ውስጥ አንገባ፣ ችሎታውም የለም። ለዚህ ነው ከውጭ ሀገርም የሚመጡት ነገሮች። ችግር በሚያጋጥምበት ጊዜ ግን ኮንሰልታንቱ አለ ከክላይንቱ ጋራ እቃ አቅራቢዎችን በሚመለከት ተነጋግረው የሚሆነውን ሬሜዲያል ሶሉሽን ይወስዳሉ። የዋና ወይንም ዝርዝር ዲዛይንን በተመለከተ የኢትዮጵያ መንገዶች ባለስልጣን የኦሞ ድልድይ ፕሮጀክት ዋና ስራ አስኪያጅ ባደረግንላቸው ቃለ መጠየቅ ሙሉ ዲዛይኑ እንዳለ ይናገራሉ። ማኑዋል አለው፣ የሚገጣጠምበት ማኑዋል አለው። ከዛም በኋላ ድልድዩ እንደ ተጀመረ ያ የኢንስታሌሽን ማኑዋል ተጠቅሞ ኢንስታሌሽን የተሰራ ዲቴይል፣ የመገጣጠሚያ ዲቴይል ዲዛይን አለው አለው። ለባለስልጣኑ ምክትል ዋና ዳይሬክተር በተመሳሳይ ላቀረብንላቸው ጥያቄ ግን የተሟላ ዲዛይን እንደሌለ ነው ያረጋገጡልን። የተወሰነው ዲዛይን ፓርት ከኛ ጋር ይገኛል፣ የተወሰነው ደግሞ ያው ወቅቱ በነበረው ሁኔታ ታይቶ ተቀብለውታል የሚል መረጃ ነው ያለን ማለት ነው። ሶ ኮምፕሊት ዲዛይኑ አለው ካልከኝ እንግዲህ የተወሰነውን አሁን ማግኘት የምንችለው ባለስልጣኑ የተሟላ ዝርዝር ዲዛይን ሳይኖረው፣ ድልድዩም የወደቀበት ምክንያት በኮምፒውተር ሞዴል በማድረግ የአምራቹ ችግር መሆኑን በባለሙያዎች አረጋግጫለሁ ሲል የሰጠው ምላሽ ስህተት እንደሆነም ነው የመስኩ ባለሙያና በስራው ተሳታፊ የነበሩ የሚገልጹት ያለ ዝርዝር ወይ ዲቴል ድሮይንግ ያለ ዋና ዲዛይን ከሆነ በግምት ከሆነ የሰሩት ግን፣ ስለዚህ ውሳኔያቸው መጨረሻ ላይ አምራቹ ነው ያጠፋው የሚለውም ስህተት ነው የሚሆነው ማለት ነው። ምክንያቱም ከምንም ሊያውቁት አይችልም። ዲቴል ድሮዊንጉን አይተው ከዲቴል ድሮይንጉና ማቴሪያል ስፔሲፊኬሽኑ ብድል ድዩ የተሰራበት የተሳሳተ ማቴሪያል መሆኑን ወስደው ካላረጋገጡ በስተቀር ከዲዛይኑ ጋር ቨሪፊኬሽን ነው ቨሪፋይ ካላደረጉት ወይ ካላጣሩት በስተቀር ወደ መጨረሻ ውሳኔ የደረሱበት ትክክል ሊሆን አይችልም ማለት ነው። ፓን አፍሪካና ፒኤስኤል የድልድዩ ዋናው ድሮይንግ ዲዛይን ባለማግኘታቸው የድልድዩ የተበላሹ አካላት በሌላ ለመተካትና ድልድዩን ከወደቀበት ለማንሳት ሳይንሳዊ ሳይሆን ግምታዊ አሰራር እንዲከተሉ መገደዳቸውን ይናገራሉ። ድልድዩ የነበሩት ድሮይንጎች ትንሽ የተሟሉ አልነበሩም ዲቴይል ድሮይንጎች ያስቦለውን ውሃ ውስጥ ትራይል እንዲደረግ በመስራት ነው። የቦልት ሎኬሽን አንድ ፕሌት አለ። ፕሌቶች እንግዲህ ለማንሳት ከድልድዩ ጋር የእኛን ሲስተም ማገናኘት ነበረብን። እሱን ለማገናኘት ደግሞ ወደ ስልሳ አራት ብሎን አንድ ቦታ ላይ በጠቅላላው ወደ ስምንት ቦታ ነው የሚታሰረው። እሱን ለማሰር ውሃ ውስጥ ጣላቂዎች ከህንድ በማስመጣት በትራይ እንዲረር ነው የተሰራው። እና ረጅም ጊዜ የወሰደብን አንዱ እሱ ነው፣ ቻሌንጁም እሱ ነው። ዲቴይል ዲዛይን ሌላ ነገር ነው። የእነሱን ስራ ለመስራት ግን ኢንፎርሜሽን ነው የሚፈልጉት። ያ ኢንፎርሜሽን መጀመሪያ ሲገቡ ኢምፕሎየሩ ይህንን ኢንፎርሜሽን ነው የምሰጠ ዜን ወደ ስራ ሲገባ ደግሞ ያጓደለበት ምንም ሁኔታ እንዳልተፈጠረ እንደገለጽኩልህ በዲስፒት ሪቪ ኤክስፐርት በኩልም የተወሰንበት ሁኔታ ነው ያለው። ድልድዩ ላውንች ሲደረግ ወይ ተገጣጥሞ ድልድይ ከመሆኑ በፊት ላውንች ሲደረግ ነው የወደቀው። ከወደቀ በኋላ የተሰራውን ዶክመንት እኔም ለማየት እድል አግኝቼ ነበር። በተለይ በማንሳቱ ፕሮጀክት ላይ ስለተካፈልኩኝ ለማየት እድል አግኝቼ ነበር። በዶኩመንቱ ላይ ጥያቄዎች አሉ። አንደኛ ሞዴል ተደርጓል፣ የኮምፒውተር ሞዴል ተደርጓል፣ አኒሜት ተደርጓል፣ የኮምፒውተር አኒሜሽን ተሰርቶለታል። ስለዚህ የኮምፒውተር አኒሜሽን ከተሰራለት ዲቴይል ድሮይንግ አለው ማለት ነው፣ አግኝተዋል ማለት ነው። እነዚህ ሰዎች ካላገኙ ዲቴይል ድሮይንግ ከሌለው በግምት ከሆነ የሰሩት ኮንክሉዥኑ በግምት ነው ማለት ነው። ምክንያቱም እዚህ ላይ እያንዳንዱ ኮምፖነንት፣ እያንዳንዱ የድልድዩ ፓርት ከነ ጥንካሬውም ከነ ማተሪያል ስፔሲፊኬሽኑ ካልተሰጠው በስተቀር ኮምፒውተር አኒሜሽኑ ስህተትና ትክክሉን ሊነግረን አይችልም። እዛ ላይ የተሳሳተ ዳታ ወይ የግምት ዳታ ከሰጠ ነው። ስለዚህ ወደ ኮንክሉዥን የምንሄደው ወደ ውሳኔ ወደ መጨረሻ ድምዳሜ የምንደርሰው ወደ በተሳሳተ መንገድ ሊሆን ይችላል። ድልድዩ ከተነሳም በኋላ እንደገና የተቀረው የአርማታ ሙሌት ወይንም የድልድዩ ዴክ ስራ በሚድሮክ ፋውንዴሽን ስፔሻሊስት እንዲሰራ ተደርጓል። ይሁን እንጂ ስራው የተከናወነው ሳይት ዲዛይኑ ከሚፈቅደው የዴኩ ከፍተኛ የውፍረት መጠን 20 ሴንቲሜትር ወደ 25 ሴንቲሜትር በማሳደግ ነው። የዴኮ ውፍረት መጨመር ማለትም ዲዛይኑ ካስቀመጠው ከፍተኛ መጠን 20 ሳንቲሜትር ውፍረት ወደ 25 ሳንቲሜትር ማሳደግ ድልድዩ የ140 ቶን ተጨማሪ ሲሚንቶ እንዲሸከም የሚያደርግ ቢሆንም፣ ባለሥልጣኑ ዲዛይኑ ሊሻሻል ያደረግኩት የድልድዩ የመሸከም አቅም ከ30 ቶን ወደ 56 ቶን ለማሳደግ በተያዘው ዕቅድ መሰረት ነው ይላል። አንድ ዲዛይን ለውጥ ሲደረግ ዝም ብሎ ከመሬት ተነስቶ አንድ ሰው ከ20 ሴንቲሜትር ወደ 25 ሴንቲሜትር አያድግም። ጥናቶች ይካሄዳል። ይህንን ፓናል ኦፍ ኤክስፐርት በአዲስ አበባ ዩኒቨርሲቲ አሉ ከሚባሉ ስትራክቸራል ኢንጂነሮች ተቀጥሮ ባለስልጣን መስሪያ ቤቱ ቀጥሮ ያስጠናበት ሁኔታ አለ። የኢትዮጵያ መንገዶች ባለስልጣን የዴኩ ዲዛይንን ለመቀየር በአዲስ አበባ ዩኒቨርሲቲ መምህር ለሆኑት ዶክተር ኢንጂነር ግርማ ዘራ ዮሐንስ እንዲያጠኑት አድርጓል። የጥናቱ ውጤት እንደሚያመለክተውም የዴኩ ውፍረት መጠን እንዲጨምር መደረጉ የጥንቃቄ ወሰኑ ወይንም ሴፍቲ ማርጅን እንዳይኖረው ወይንም ዜሮ መሆኑና ድልድዩ ከራሱ ክብደት ምንም ተጨማሪ ክብደት መሸከም እንደማይችል የዶክተር ኢንጂነር ግርማ ጥናት ያሳያል። የዲዛይኑ ለውጥ የሚያስከትለውን ችግር በተመለከተ በዶክተር ኢንጂነር ግርማ የተጠናው ውጤትም ተቋማቸው እንደማይቀበለው ነው የባለስልጣኑ ምክትል ዋና ዳይሬክተር የሚገልጹት። የዶክተር ግርማን የሰሩትን እንግዲህ ሪስፔክት እናደርጋለን፣ ግን ያው በጥንቃቄ መታየት መቻል አለበት። ያንን ስንል ምን ማለት ነው? ፊዚካሊ ራሱ አሁን ድልድዮ የራሱ ካምበር ምንለዋለ ሲያልቅ ከፍ ብሎ ነው እንግዲህ እንዲህ ሆሪዞንታል ሆኖ አይደለም የሚያልቀው። የስትሬንግዝ ሪዘርቡን የሚያመጣው ካምበር የምንለው ነገር አለ። ካምበር ፎርም ያደርጋል እንግዲህ፣ ቀጥ ያለ አይደለም፣ የሆነ የራሱ ጉብታ ይኖረዋል ማለት ነው። በዶክተር ግርማ አናሊሲስ ይሄ ነገር ሴፍ አይደለም ተብሎ ሲቀመጥ እቺ የስትሬንግዝ ሪዘርቭ የምንላት ፋክተሮ ሴፍቲ በላት እንግዲህ አትኖርም፣ ዜሮ ትሆናለች፣ ጭራሽ ዲፍሌክት ያደርጋል የሚል አይነት አናሊሲስ ነበር ይዞ የመጣው። ፊዚካሊ መሬት ላይ ብሪጁ ላይ ያለው ሁኔታ ስንመለከተው ያንን አያሳይም። የድልድዩ የዴኩ ዲዛይን ለውጥ በማድረግ የድልድዩን የመሸከም አቅም ለማሳደግ በመንገዶች ባለስልጣን የተወሰደው እርምጃ ከሳይት ዲዛይንና ከባለሙያ የጥናት ውጤት የሚቃረን በመሆኑ በድልድዩ ጥራት ላይ ችግር ሊያስከትል እንደሚችልም ነው በስራው ላይ ተሳታፊ የነበሩ የመስኩ ባለሙያ የሚናገሩት። ለእኛ የተሰጠን ዶኩመንት ማክሲመሙ ሀያ ነው የሚለው፣ ከፍተኛው ሀያ ነው የሚለው ለእኛ የተሰጠን ዶኩመንት ነው። እሱ ብቻ ሳይሆን የኮንክሪቱ አይነትም የዴኩ አይነትም በተሰጠን ዶኩመንት ላይ በግልጽ ተቀምጧል። ይህን ዶኩመንት ያገኘ ነው ከመንገዶች ባለስልጣን ከደቡብ ዲስትሪክት ነው ኮምፖዚት ኮንክሪት ነው የሚለው ኮምፖዚት ኮንክሪት ከስር ንጣፍ ላሜራ ተነጥፎበት እላዩ ላይ ኮንክሪት ተሰርቶ ነበር መሆን የነበረበት። ይሄ ደግሞ አንደኛ ቀላል እንዲሆን ኮንክሪቱ ያደርገዋል። ስለዚህ ድልድዩ የመሸከም አቅሙን ይጨምራል ማለት ነው። ወይም ደግሞ የታቀደለትን ያክል እንዲሸከም ያደርገዋል። ስለዚህ ይሄ አይደለም የተደረገው። የተደረገው ከቲክነሱ ወይ ውፍረቱ የዴኩ ውፍረት እንዲጨምር ተደርጓል። የተጨመረበት ምክንያት ምን እንደሆነ ግልጽ አይደለም። ግን ከተጨመረ በኋላ የዲዛይን ቬሪፊኬሽን እንዲሰራ ለዶክተር ግርማ ዘር ዮሀንስ ተሰጥቶ ዶክተር ግርማም በዚህ ዙሪያ ላይ ሴፍቲ ማርጂኑ ዜሮ መሆኑን በግልጽ አስቀምጠዋል። ስለዚህ ሴፍቲ ማርጂኑ ዜሮ የሆነ ስራ ነው የተሰራው ማለት ነው። ስለዚህ አላስፈላጊ ወጪ ውስጥ አላስፈላጊ ስራ ውስጥ እንዲገባ ምክንያት ሆኗል ማለት ነው። የኢትዮጵያ መንገዶች ባለሥልጣን የዴኩ ዲዛይን ለውጥን በተመለከተ የሳይድ ዲዛይኑንና ጥናቱን ውድቅ ያደረገበትን ማስረጃ እንዲያቀርብ የፕሮግራሙ ዝግጅት ያደረገው ጥረት አልተሳካም። በድልድዩ ግንባታ ወቅት ሌላው ሊፈተሽ የሚገባ ጉዳይ ስራውን የተዋዋለው ሚድሮክ ፋውንዴሽን ስፔሻሊስት ቢሆንም የብረት መገጣጠም ስራውን ለካሳ ጠቅላላ ተቋራጭ ሰጥቶታል። ምክንያቱም ድልድዩም የወደቀው ሰብ ኮንትራክተሩ ስራውን እያከናወነ ባለበት ወቅት ነበር። የሰብ ኮንትራክተሩ የስራ ውልና የብቃት ማረጋገጫን ስንጠይቅ የኢትዮጵያ መንገዶች ባለሥልጣን ተቋራጩን እንደማያውቅ ነው የገለጸው። ፋውንዴሽኑ ሰራ የመገጣጠም ስራ ለማን ነበር የሰጠው? ለሚድሮክ ሚድሮክ ስለማን ነው የሰጠው ስራው? እኛ እስከምናውቀው ድረስ ሚድሮክ ራሱ ምሳ የሚድሮክ ፋውንዴሽን ስፔሻሊስት ዋና ስራ አስኪያጅ በበኩላቸው ግን ድርጅታቸው ለአማካሪው በማሳወቅ ስራውን እንዳከናወነ ነው የሚናገሩት። ሰብ ኮንትራት የሚሰጠው ያው በሙያው ሰርቲፊኬሽን ላላቸው ሰዎች ነው። ሰብ ኮንትራት በሚሰጥበት ጊዜ መሐንዲሱ ኮንሰልታንቱም ኢንቮልቭ ያረጋል። ያን አፕሩቭ ማድረግ አለበት እንዲህ አይነት ትሬንድ ያለ ነው። አሁንም አለ። አሳሽ ፕሮግራም ድልድዩን በተመለከተ ባካሄደው ጥናትና ቃለ መጠይቅ ለድልድዩ መገንባት አስፈላጊ ከሚባሉ ዋና መንገዶች አንዱ የሆነው ዋና ወይንም ዝርዝር የድሮይንግ ዲዛይን ሳይኖረው ወይንም ለመገንባቱ ውል የወሰደው የሚድሮክ ፋውንዴሽን ስፔሻሊስት በሁለተኛው ምራፍ የብረት መገጣጠም ስራ ለካሳ አለሙ ጠቅላላ ተቋራጭ ቢሰጠውም አማካሪው ድርጅት ትራንስፖርት ኮንስትራክሽን ለማወቅ ጥረት ባለማድረጉ የሰብ ኮንትራክተሩ ስራን የመስራት አመለከተም ምንም አይነት የአቅም ማረጋገጫ ፍተሻ ሳያደርግ ስራውን እንዲያከናውን ተደርጓል። ድልድዩ ስለወደቀበት ምክንያትም የተደረገው ማጣራት ስራ የድልድዩ ዋና የድሮዊንግ ዲዛይን በሌለበት መሆኑ የወደቀበት ምክንያት የአምራቹ ችግር መባሉ እውነታውን ለማስቀየር ካልሆነ በስተቀር አሳማኝ ምክንያት የለውም። የዋና ዲዛይን አለመኖር ግንባታው ከመካሄዱ በፊት በኮምፒውተር ሞዴል ተደርጎ እንዳይፈተሽ በግንባታ ሂደቱም እንዲወድቅና ግንባታውም እንዲጓተት አድርጓል። በግምት እንዲሰራ መደረጉም ጥራቱ ላይ ተጽዕኖ አሳርፏል፣ እንዲሁም ለከፍተኛ ወጪ ዳርጓል። ስለሆነም የሚመለከተው አካል በድልድዩ ተጨማሪ የንብረትና የሰው አደጋ ከማድረሱ በፊት እንደገና ድልድዩ በሚመለከታቸው ባለሙያዎች በማስጠናት የተሰራው ስህተት ማረም እንደሚገባው አሳሽ ፕሮግራም ያምናል።